ሰሞኑን በደቡብ ኢትዮጵያ ክልል በጅንካ ከተማ የሄሞራጂክ ፊቨር በሽታ ተከስቶ በበሽታው የተያዙ መኖራቸውን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባወጡት መረጃ ተናግረዋል። በጅንካ የተከሰተው በሽታ መንስኤው ማርበርግ ቫይረስ መሆኑም ተነግሯል። ስለ ህመሙ ምንነትና መደረግ ያሉባቸውን ጥንቃቄዎች በተመለከተ ባለሙያ አነጋግረናል። ዶክተር አሸብር መዘነ በወላይታ ሶዶ የእንያት ሆስፒታል ዋና ዳይሬክተር እና ጠቅላላ ሐኪም ናቸው። ሄሞራጂክ ፊቨር ሲባል ሄሞራጂክ ማለት ደም መድማት ማለት ነው። ፊቨር ደግሞ ትኩሳት ማለት ነው በግርድፍ ቃሉ። የበሽታ በተለያዩ አይነት ቫይረሶች የሚመጣ ሲሆን፣ አሁን ላይ በተደረገው ምርመራ የሚያስከተለው ቫይረስን መለየት ተችሏል። ይህም ማርበርግ ቫይረስ ይባላል። ይህ ቫይረስ በአብላጫው ከ የሌሊት ወፎችና እንዲሁም ደግሞ ከዱር እንስሳቶች ጋር በሚኖር ንክኪ የሚመጣ ነው እና ሰው መነሻው ይሄ ነው። ከዚህ ጋር በተገናኘ በበሽታው የተያያዙ ሰዎች በሽታውን የተያዘ ሰው ወዳልተያዘ ሰው በንክኪ በተለያዩ መንገዶች ይተላለፋል። ንክኪን በምንልበት ሰዓት ከበሽታው የተያያዙ ሰዎች የሚወጡ ፈሳሾች ማንኛውም አይነት ፈሳሽ ላብን ጨምሮ ደመም ሊሆን ይችላል ሽንትም እንዲሁም ትውከትም ተከትሎ የሚኖር ወይም ደግሞ ከተቅማጥ ጋርም የተገናኘ ማንኛውም ከ በበሽታው ከተያዘ ሰው የሚወጣ ፈሳሽ ጋር የሚኖረን ንክኪ በበሽታው እንድንያዝ ያደርጋል። ያ ማለት ስለ ነካን ብቻ ይመጣል ሳይሆን ያ ወደ ሰውነታችን የሚገባባቸው መንገዶች ካሉ በተለይም ከነካን በኋላ አይናችንን፣ አፍንጫችንን፣ አፋችን አካባቢ የምንነካበት መንገዶች ካሉ በሽታው ይተላለፋል። የደም ንክኪንም ጨምሮ ነው። በበሽታው የተያዙ ሰዎች የተለያዩ ምልክቶች እንደሚያሳዩ የሚጠቅሱት ዶክተር አሸብር ምልክቶቹ የሚታዩበት ጊዜ ግን ረዘም ብለው የሚቆዩ በመሆኑ ጥርጣሬ ያለው ሰው ለሌሎች ሰዎች እንዳያስተላልፍ ከፍተኛ ጥንቃቄ ማድረግ ይኖርበታል ብለዋል። በበሽታው የተያዙ ሰዎች የሚኖሯቸው ምልክ ቶች ቀስ በቀስ እየገዘፉ የሚመጡ ናቸው። በአብዛኛው ምልክቶችም የሚታዩት ወዲያውኑ ላይሆን ይችላል። አንዳንዶች እስከ ሀያ አንድ ቀን ድረስ ምንም ምልክትን ሳያሳዩ ሊቆዩ ይችላሉ። የተወሰኑት ደግሞ በሁለተኛው ሳምንት አካባቢ ዋነኛ የሚባሉ ምልክቶችን ያሳያሉ። ይህ በሽታ ምልክቶቹን በምንገነዘብበት ሰዓት ወባን ሊመስል ይችላል በአብዛኛው። እና የወባ በሽታ ለምሳሌ እኛ አካባቢ በጣም በብዛት አለ። እኛ የምንሰራው ላይ ነው። ግን ወደ ጅንካም አካባቢ እንደዚህ ወባ በብዛት አለ። በመላ ኢትዮጵያም አለ እንደምናውቀውና፣ ራስ ምታት፣ ከፍተኛ የሆነ ትኩሳት፣ ከፍተኛ የሆነ ራስ ምታት፣ የመደካከም የመቆረጣጠም ስሜት የመጀመሪያው ምልክት ሊሆን ይችላል። የዚህ በሽታ ትንሽ እየቆየ ሲመጣ ይኸው ምልክት እየገዘፈ ሄድና መደካከም፣ አንዳንዴም ራስን መሳት፣ ከፍተኛ የሆነ የሆድ ህመም፣ ትውከት ወይም ደግሞ ተቅማጥ ሊኖር ይችላል። ባስ ሲልም ደግሞ ደም መድማት ነገር ይኖራል። የደም መድማት በምንልበት ሰዓት አይን አካባቢ ላይ የነጩ የአይናችን ክፍል በደም የመሸፈን የመቅላት እንዲሁም ከአፍንጫ ከፍተኛ የሆነ ነስር ወይ ደም የቀላቀለ ትውከት ወይም የድድ መድማት ከዚያ ባሻገርም ከሰገራ ጋርም ደም የቀላቀለ ነገር ሊኖር ይችላል ወይ ደግሞ እንዲሁም ሰውነት ላይ ያልተለመደ ሽፍታ ማሳከክ የሌለው ያልተለመደ ሽፍታ ሊኖር ይችላል። ምልክቶቹ በአብዛኛው እነኝን ይመስላሉ። አልፎ አልፎም ሁሉም ምልክቶች በአንድ ላይ ተከስተው ታማሚውን እስከ ራስ መሳት ደረጃ ሊያደርሱት ይችላሉ የሚሉት ባለሙያው በዋናነት ቫይረሱ የደም ቧንቧ ላይ ጉዳት በማድረስ እስከ ሞት አደጋ ሊያስከትል ይችላል ይላሉ። አንዳንዴ አጣዳፊ በሚሆንበት ሰዓት ሁሉም ምልክቶች አንድ ላይ ይኖሩ እና ታካሚው ራሱን ልጅ ትችላል ኦር ደግሞ በሽታው በጣም አግሬሲቭ ከመሆኑ ወይ ከፍተኛ ጉዳት የሚያስከትለው የደም ቧንቧችንን ነው። በዋነኝነት የሚጎዳው የደም ቧንቧን መጉዳቱን ተከትሎ የተለያዩ ውስብስብ ሂደቶች እንዳሉት ኖሮ ከሰውነት መድማቱና የደም ዝውውር ሰውነት ውስጥ ሊኖር የሚገባው ደም ስር ውስጥ ሊኖር የሚገባው የደም ዝውውር ያንስና ኩላሊትን፣ ልብን፣ ጉበትን ሌሎችንም የሰውነት ሰውነት ክፍሎችን የኦክሲጅን ዝውውር እጥረት ይገጥማቸውና እነሱ አገልግሎታቸውን ያቋርጣሉ። በዚህም የተነሳ በሽታው ይባባስና እስከ ሞት ድረስ ሊደርስ ይችላል። በሽታው በንክኪ በፍጥነት ሊተላለፍ የሚችል በመሆኑም ከፍተኛ ጥንቃቄ ሊደረግ እንደሚገባም ዶክተር አሸብር መክረዋል። ስርጭት መጠኑ በንክኪ ቶሎ በቶሎ በፍጥነት ሊተላለፍ የሚችል በሽታ ነው። በነገራችን ላይ በበሽታው ከተያዘ ሰው ጋር ንክኪ ካለን ወዲያውኑ የመያዝ እድሉ ይኖረናል። ይህ ሲባል ግን ምልክት ያላቸውን ነው። በበሽታው ተይዞ ምልክት ያላሳዩ ሰዎች የማስተላለፍ እድላቸው ዝቅተኛ ነው። ሁሉም ሰው ወይም ከእነኝህ ሰዎች ጋር ንክኪ ያለውም በተለይ ህክምና አካባቢዎች ላይ የሚሰሩ የጤና ባለሙያዎች በአንድም በሌላ መንገድ የመጋለጥ እድላቸው